ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝብ ሙስሊም ላይ የተፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታ ህግ አካላት ተጨማሪ ጥፋት ከመከተሉ በፊት እርምጃ ይውሰዱ ሲሉ የእስልምና ጉዳዮች ጠቅላይ ሚኒስቴር ቤት ገልጸዋል። ከሰሞኑን በማህበራዊ ሚዲያዎች በተለይ ደግሞ በቲክቶክ ላይ አንድ ግለሰብ ነቢዩ መሐመድና እስልምናን በመዘለፉ በርከቶችን አስቆጥቷል። ጉዳዩም በተመለከተም የኢትዮጵያ እስልምና ጉዳዮች አጠቃላይ ምክር ቤት መግለጫ ልኮልናል። በዚህም መግለጫው የጥላቻ ንግግር በማድረግ ግጭት ለመፍጠር የሚንቀሳቀሱ አካላቶች ተጠያቂ እንዲሆኑ አጥብቆ አሳስቧል። የእስልምና መልካም እሴቶችና የነቢዩ መሐመድ ክብር በመዳፍር እና ህዝብ ሙስሊሞቹን የሚያስቆጡ የጥላቻ ንግግሮችን በስፋት እየተሰራጩ መሆናቸውን የገለጸ ጠቅላይ ምክር ቤቱ እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቀና ህሳቤ ጉዳዩን በትዕግስት ሲከታተል እንደቆየ ገልጿል። ይሁን እንጂ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱን የከፋ መሆኑን ጠቅሟል። የእስልምና የነቢዩ መሐመድ ክብር የሚለኩ አካላት ህግ ተጠያቂ እንዲሆኑ ለማድረግ ከየትኛውን አይነት ተግባር ቅድሚያ ሰጥቶ እንዲሰራም አሳውቋል። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ነው ሲሉን የእስላምና የነቢዩ መሐመድ ክብር የሚነካ ጥላቻ ንግግር እያደረጉ ያሉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ የጸጥታ ደህንነት አካላት የህግ ተጠያቂነት ለማምጣትና መሰል ጥፋቶችን እንዳይ ደግሞ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ምክር ቤቱ አሳስቧል ጠቅላይ ምክር ቤቱ እንዳለው የሃይማኖት ተቋማት ጉባኤ ጉዳይ ከዚህ በላይ ከመካረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ በአስቸኳይ ውሳኔ እንዲወስን ብሏል። ይህ በአደባባይ የተላለፈ ያለ ጥላቻ ንግግር፣ ሃይማኖታዊ ትንኮሳ በህዝቡ ሙስሊም ላይ የተፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታ ህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ፣ የሰሞኑ የጥላቻ ንግግር ምንጩ የተራ ግለሰብ ቢመስልም ከጀርባ የአጀንዳ ሀሳብ ተናጋሪዎች ያሉትን በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ይገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙ ነግሯል። ወቅቱ በሙስሊሞችና በኢትዮጵያ ኦርቶዶክስ ተዋህዶ አማኞቹ የጾም ወቅትን በመሆኑ እንዲህ አይነት ከሃይማኖትና ከኢትዮጵያዊነት እሴት ያፈነገጡ የጥላቻ ንግግሮች የሚገሰጹበትና የሚታረሙበት የጽሞና ወቅት እንዲሆንም ምክር ቤቱ ጥሪ አቅርቧል።